ባሽከሮች የሚፈጸሙ ጥፋቶችና የጥፋቶች እርከን ፓርት 14። ከዚህ ቀደም በ13 ተከታታይ ክፍሎች ባሽከሮች የሚፈጸሙ ጥፋቶች፣ የጥፋቶቹ እርከን፣ የሚያሰጡት ነጥብ፣ የሚያስቀጡት ቅጣት አይተናል። በዛሬው በክፍል 14 ፕሮግራማችን በሶስተኛ ደረጃ ጥፋት ስር ከተዘረዘሩ 25 የጥፋት አይነቶች አምስቱን እናያለን። ከዚህ ቀደም እንግዲህ በፓርት 11፣ 12 እና 13 ከ1 እስከ 15 አይተናል። ዛሬ ደግሞ ከ16 እስከ 20 ድረስ እናያለን። ላይክ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። 16ኛውን የጥፋት አይነት ስናይ በመስቀለኛ መንገድ ላይ ቅድሚያ ሊሰጠው ለሚገባ ተሽከርካሪ ቅድሚያ እያልሰጠ ይላል። በመስቀለኛ መንገዶች ላይ እንግዲህ መብራት ለለቀቃቸው ቅድሚያ፣ ለገቡ ቅድሚያ ይሰጣል ምን ጊዜም ማለት ነው። ይሄንን ሳናደርግ ብንገኝ በአረንጓዴ የተለቀቁ ተሽከርካሪዎች እያሉ እኛ በቀይ ሆነን ጥሰን ብናልፍ መጣስም ቅጣት አለው። እንደ ጋር ደግሞ ለምሳሌ በእኛ ርፍ መሀል ላይ ና በግራ በኩል ያሉት በቀኝ አስቁሞ ወደ ቀኝ ለሚታጠፉ ደግሞ ቢጫ መብራት ፍላሽ እያደረገ ሊሆን ይችላል። ይህ ትርጉሙ ምንድን ነው? ለተላላፊ ቅድሚያ ሰጥተ እለፍ ነው። መብራት ለለቀቃቸው ቅድሚያ ሳንሰጥ ወይም ለተላላፊ ቅድሚያ ሳንሰጥ እያለፍን ብንገኝ በሶስተኛ ደረጃ ጥፋት ስር የተመዘገበውን ቅጣት እንቀጣለን፣ 1500 ና 3 ነጥብ። ስለዚህ መስቀለኛ መንገዶች ጥንቃቄ ማድረግ ይኖርብናል። ወደ 17ተኛው የጥፋት አይነት ስንሄድ በሕግ ከተፈቀደው ከፍታ ርዝመትና ስፋት ውጪ ጭነትን የጫነ ይላል። እንግዲህ በዓለም አቀፍ የመንገድ ዳር ምልክቶች ላይ የሚከለክሉ የመንገድ ዳር ምልክቶች አሉ። ስፋትን የሚከለክሉ፣ ቁመትን የሚከለክሉ፣ ርዝመትን የሚከለክሉ ዓለም አቀፍ የመንገድ ዳር ምልክቶች ሊኖሩ ይችላሉ። እነዚህን እንግዲህ ለምሳሌ ከ18 ሜትር በላይ ሊሆን ይችላል ርዝመቱ፣ ስፋቱ ከ2.3 ወይንም ከ2.5 በላይ ይችላል። ቁመቱ ከ4 ሜትር ወይ ደግሞ ከ3.5 ሜትር በላይ ሊሆን ይችላል። ይህንን ጥሰን ብንገኝ የመጀመሪያው ነገር ምን አደጋ እንጋለጣለን። እዛ ጋር ርዝመት የተከለከለው ለረጅም መንገዱ አይሆንም ማለት ነው። ቁመት የተከለከለው እዛ ጋ ወይ ድልድይ ያለ ወይ ደግሞ የሆነ መግቢያ ነገር ይኖራል ወይ ዋሻ ነው ማለት ነው። ስፋት የተከለከለው መንገዱ ጠባብ ነው ማለት ነው። ስለዚህ ይህንን ጥሰም ብንገኝ የመጀመሪያው አደጋ ነው። ሁለተኛ ላይ ደግሞ የትራፊክ ቅጣት እንቀጣለን፣ 1500 እና 3 ነጥብ። ወደ 18ኛው የጥፋት አይነት ስንሄድ የመለያ ሰሌዳ ቁጥሩ ሊታይ የማይችል ቦታ ላይ ያሰረ ወይንም የተደመሰሰ ወይንም የተቆረጠ ወይንም የተሸፈነ ወይም የተለያዩ ቀለማትን የቀባ ተሽከርካሪን ያሽከረከረ። የሰሌዳ ቁጥር ወይም ታርጋ ቁጥር ተሽከርካሪችን ላይ በምናስርበት ጊዜ በጉልህ የሚታይበት ቦታ መሆን ይኖርበታል። ተሽከርካሪዎቹ ላይ እንግዲህ ፋብሪካ ያዘጋጀው ቦታ አለ እዛ ላይ በአግባቡ ማሰር ይኖርብናል። ከዛ ውጭ ግን ቁጥሩ በደንብ የማይታይ የተቆረጠ፣ የተፋቀ፣ የታጠፈ ከሆነና ይህንን ነገር አድርገን ብንገኝ እንደ ተለመደው 1500 ብርና 3 ነጥብ በመንጃ ፍቃዳችን ይቆጠርብናል። ሌላኛው ወደ 19ኛው የጥፋት አይነት ስንሄድ። ተሽከርካሪ ፊት ወይንም ኋላ ሰሌዳ ሳይኖረው ያሽከረከር ይላል። ምንጊዜም እንግዲህ ተሽከርካሪያችን ከፊትና ከኋላ ሰሌዳ ቁጥር ወይም ደግሞ ታርጋ ቁጥር ሊኖረው ይገባል። አንዱን ሳናስር ወይንም ደግሞ በተለያዩ ምክንያቶች ተፈቶብን ከሆነ በፍጥነት ልናስመልስ፣ ወይ ደሞ ጠፍቶብን ሊሆን ይችላል፣ ተቆርጦ ሊሆን ይችላል፣ ትራፊክ ፖሊስ ወስዶብን ሊሆን ይችላል፣ በፍጥነት ልናሳስር ይገባል። አክቹአሊ በትራፊክ ፖሊስ ታርጋ ይፈታ የሚል ህግ የለም። ነገር ግን በተለያዩ ምክንያቶች ከተሽከርካሪያችን ላይ ተፈቶ ከሆነ ሊያስቀጣ ስለሚችል ጥንቃቄ ማድረግ ያስፈልጋል። ቅጣቱም 1500 ና 3 ነጥብ ነው። ወደ የሆነ የመጨረሻ የጥፋት አይነት ስንሄድ የተላላፊ ሰሌዳ ከተፈቀደለት ጊዜና ቦታ ውጪ የተጠቀመ ይላል። እንግዲህ ተሽከርካሪ ስንገዛ መጀመሪያ የሚለጠፍል ምንድን ነው? ተላላፊ ታርጋ ቁጥር ነው። ተላላፊ ሰሌዳ ወይንም ታርጋ ቁጥር እንግዲህ አንደኛ ሰዓት ይመደብለታል። ከጠዋት 12 ሰዓት እስከ ቀኑ 12 ሰዓት ነው። ለምን በዛ ሰዓት ያንን ተሽከርካሪ እያንቀሳቀሰ መጨረስ ያለበትን ፕሮሰስ እንዲጨርስ ነው እንጂ ሌሊት እንዲያሽከረክር ለምሳሌ አይፈቀድለትም። ከዛ ውጪ ደግሞ ቀናት አብዛኛው አምስት ቀን ነው። አንዳንድ ቦታዎች 3 ቀን፣ አንዳንድ ቦታዎች 2 ቀን ሊሆን ይችላል። ከዛ ቀንና ሰዓት ውጪ እያሽከረከርንበት ብንገኝ ብር እና ሶስት ነጥብ ይቆጠርብናል ማለት ነው። ስለዚህ ለዛሬ በሶስተኛ ደረጃ ጥፋት ስር ከተዘረዘሩ 25 የጥፋት አይነቶች ከ16 እስከ 20 አይተናል። ከዚህ ቀደም ያሉትን እንግዲህ ወደኋላ ተመልሳችሁ ዩ የዛሬው ከ16 እስከ 20 አይተናል። እነዚህን ጥፋቶች እንግዲህ በቸልተኝነት አጥፍተን ብንገኝ ለአደጋ ልንጋለጥ እንችላለን። በትራፊክ ተቆጣጣሪዎች ደግሞ ብንገኝ በህግ መተላለፍ 1500 ብር እና ሶስት ነጥብ ይቆጠርብናል ማለት ነው። ስለዚህ በጥንቃቄ ማሸከር ያስፈልጋል። አዲስ ኮናችሁ ፎሎ አድርጉ።